ታዳጊዎቹ መዝገበ ጸሎት የተሰኘ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጸሎት መጽሐፍን ወደ ብሬል ቀይሯል። እንዲሁም ደግሞ በቅርቡ አዲስ መንፈሳዊ መዝሙር አዘጋጅተናል፣ ጠብቁን እያሉ ነው። ልበብርሃኖቹ ታዳጊዎች በብዙዎች ዘንድ ተምሳሌት በሚሆን ብርታታቸው ይታወቃሉ። ታዳጊ ሄራን ተሾመና ሶሊያና ተሾመ የዚህ ሳምንት አስኳል መሰናዶ መዳረሻችን ናቸው። በጣም አመሰግናለሁ። እንዴት ናችሁ? እንዴት አረፈዳችሁ? ስላገኛችሁ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ትምህርት እንዴት ነው? ስንተኛ ክፍል ናችሁ? አንደኛ ክፍል ላይ እና ሁልጊዜ በጣም ነው ትምህርት ቤት መሄድ በጣም ነው ያምነው ያለው። ከሄሩ ጋር እንጫወታለን። እሷ ደግሞ እንትን ደስ የሚላት ደስ የሚላት ረጋ ብለን ማለት ነው እና ከሳጋ ቁጭ ብለን እንላፋን ላን ምን እንላለን። መዝገበ ጸሎት የተሰኘ ደግሞ መጽሐፍ በብሬል አውጥታችኋል አይደለም? እንደው የተለየ ምክንያት ያላችሁ ያንን እንድትሰሩ ወደ ቤተ ክርስቲያን ቦርቦር እንሄዳለን በተአምር አንቀጽ አስራ ዘጠኝ ሲሰበክ በቃ ሌላ ሀሳብ ውስጥ አይነት ስውራን ልጆች መዝገበ ጸሎት አናሳት የሚል ሀሳብ መጣልኝ። ከዛ በኋላ ነው እንግዲህ ለእናቴ ስነግራት እናቴ ምን በቃ አንቺ ትንሽ ልጅ ነሽ፣ ስታድጊ ነው ይሄንን ነገር መጻፍ ያለብሽ። ከዛን ይ መለስኩኝ የእግዚአብሔር እድሜ አይገድመውም ስላት ደነገጠች። ከዛ በኋላ ለቲም ተነጋገርን ምናምን እሺ ምናምን ተባብለን በነጋታው ለብሬል አስተማሪያችን ተናግረን እንግዲህ ሂደቱ አንድ ላይ መቀጠል ጀመረ። ልክ እንዳሰበችው እኔ እኔ እኮ በቃ ምንም እንትን አላልኩም፣ አልነገረችኝም። መጀመሪያ ለትዕግስት ነው የነገረቻት። ምንም እንትን አላለችም፣ ተቃወመቻት። ግን ለእኔ ስናግረኝ በቃ እንዴት ሀሰብሽ ምናምን ነገር ብዬ በጣም ነበር ደስ ያለኝ። የብሬል መምህራችን ስትነግረው እሱም ደስ ብሎታል። ግን በቃ በጣም ነው የገረመው በአንድ ወር ውስጥ ምን ጨርሶ ምናምን አልመሰለውም። ድፈን አንድ ወር ከእዛ በቃ በጣም ልክ እንዳለቀ ደግሞ በጣም ነበር ደስ ያለኝ። ትልልቅ አባቶች በተገኙበት ነው አይደለ መጽሐፉ የተመረቀው። ስለዚህ እንደዛ ልፋታችሁ፣ እንደዛ የሰራችሁት ነገር ከተመረቀ በኋላ ልክ እንደናንተ ለሚያስፈልጋቸው እንደደረሰ ስታስቡ ምንድን ነው የሚሰማቸው? በጣም ደስተኛ የሆነ ነው። እነዚህ ልጆች ዛሬ ለብቻቸው ነው ከሰዎች ጋር መጸለይ የሚችሉት። ሰው እያነበብላቸው ነው መጸለይ የሚችሉት። አሁን ግን ሌላ መንገድ ተገኝቶላቸው መጽሐፍ እያነበቡ ለብቻቸው ሀሳባቸውን እየተናገሩ እንደምንም እራሳቸውን ከእግዚአብሔር ጋር እያገናኙ ለብቻ እንጸልይበት መንገድ ያገኛሉ። መጀመሪያ ያ ሰው ሰው ሲያነብለት ሀሳቡ ወደ ሌላ ነገር ነው የሚሄደው። ወደ እንትን በሚለው የንባብ እንትን ግድፈት እራሱ ቢኖር በቃ ምንም ሊረዳ የማይችለው አይችልው ከድምጽ ስለሆነ ምንም እንትን የለውም ስለዚህ ሲያነብ ደግሞ ሀሳቡ ወዴት ነው የሚሄደው? ወደ ንባቡ ነው የሚሄደው። ስለዚህ በቃ በጣም የሚመቸው አንበቡንት ማለት ነው። በቃል ለሚያዝ ራሱ የሚሆነው እንደዴ እደርሳለሁ እና በጣም ሲደርስ ኤቭሪ ዋን በጣም የሚገርማቸው ሄራን ራሱ ኬት ነው አይምሮሽ ውስጥ የሚመጣው? ማን ያመጣው? ሳንተሽ ነው አረና ሰሞን ምንም ዝም ብዬ የምፈጣጥራ ተነገዘት አለ። እናስና ማሳተብ አስብያል። ጥሩ። አሁን ደግሞ ስለ መዝሙር ልናነሳ ነው። ደግሞ አዲስ መዝሙር ልታወጡ እንደሆነ ሚስጥር ደርሱኛል። እውነት ነው አይደለ? በጣም አሪፍ። ስለዚህ አዲሱን መዝሙር ስለ ስለሱ ከማውራታችን በፊት የሆነ አጭር መዝሙር ጋብዝን፣ እስኪ ዘምሮ ዘምሩልን በጋራ

ለነ በመቅደስ ፍቅሬን ተምሬ ማርያም ማርያም ሚላል ከንፈሬ። አዲሱ መዝሙራችን በጣም ጥሩ የሄደልን ነው። አሁን ቪዲዮ ተጨርሶ ክሊፑን እየሰራን ያለ ነው። ክሊፑ ደግሞ ጥሩ የሄደልን ነው መዝሙራችን ዩቲባችን ላይ ነው የሚለቀቀው። ዜማ ሚስጥር መጋቢ አዲስ ብሩክ ናቸው ዜማውን የሰሩልን። እናታችን ደግሞ ግጥሙን ባንኮክ እያለን ነው የጻፈችው። ክሊፕ እየተሰራለት ነው፣ መዝሙን ደግሞ ከዛ ተቃጫ ይለቀቃል ማለት ነው። አዲስ ዩቲብ በቅርቡ በቅርቡ ጠብቁ። በመጨረሻ ደግሞ ይህን የሚከታተሉ ብዙ ታዳጊዎች አሉ አይደለ? በተለይ በተለያየ የአካል ጉዳት ሁኔታ ላይ የሚገኙ ብዙ ልጆች አሉ እና እንደውን ኮ አልችልም፣ እኔ ኮ እዚህ ቦታ መድረስ አልችልም የሚሉ ብዙዎች አሉ። እናንተ ደግሞ ብሬል አሳትማችኋል፣ መዝሙርም ልታውጡ ነው እና ምን ትላላችሁ ለእነዚህ ታዳጊዎች? ምንም ነገር ማድረግ ይቻላል አይደለ? እስቲ የሆነ ነገር በሏቸው። እናንተ በጣም ጥሩ ልጆች ናችሁ፣ ተስፋ አላችሁ። ተስፋ ስላላችሁ ደግሞ እራሳችሁ ላይ ተስፋ መቁረጥ የለባችሁም። ተስፋ ትቁረጥ ለምን እራሳችሁን እንደ አካል ጉዳተኝነት እየቆጠራችሁት እንዲሰማችሁ እያደረጋችሁ ነው? እንዳይሰማችሁ። እናንተ ከምንም በላይ ትልልቅ ልጆች እንደምትሆኑ የሀገር መሪ እንደምትሆኑ ተስፋ አደርጋለሁ። ተስፋ ከቆረጣችሁ እናንተ የምደርሱበትን ደረጃ እየመለሳችሁ ነው። አሁን ያላችሁበትን ቦታ እንደምንም አድርጋችሁ ካለፋችሁ እናንተ ጎበዝ ተማሪዎች ሆናችሁ በቂ በቂ ደረጃ ላይ ጎበዝ ተማሪዎች ነው የምትሆኑት። ሌሎችን ልጆች ተስፋ እንዳይቆርጡ ሁሌ ሲሰራ ትምህርት ቤት ምናምን መንገድ አካባቢው ሲሰራ ለእነሱ አስባችሁ ስሩላቸው ሞገሲነታኝ ማበሉ ማንያድነ ማገዝ ሰዎች ማኖር እፈልጋለሁ። ትልቅ ደረጃ እንዲደርሱ ማድረስ ፈል ማመስገን የምፈልገው አንደኛ እግዚአብሔርን፣ ሁለተኛ ደግሞ የምወዳትን እናቴን ማመስገን እንፈልጋለሁ። ሶስተኛ የብሬል መምህሬን እሱን ማመስገን እንፈልጋለሁ። በጣም እናመሰግናለን፣ እረድተህናል። እኛም በደንብ የብሬል እውቀት እንዲኖረን እላለሁ። አራተኛ ደግሞ እዚህ መጽሐፍ ላይ እንድታሳትሙ የረዳችሁን ሁሉ በጣም እናመሰግናለን። እንወዳቸዋለን። ሄራኔ ሶሊ ስላገኘዋችሁ በጣም ደስ ብሎኛል። በጣም ነው የምታምሩት። ከዛ ደግሞ በቀጣይ መዝሙራችሁ ሞቶ ደግሞ ትልቅ ነገር ሌላም ነገር ሰርታችሁ እንደምንገናኝ እርግጠኛ ነኝ። ለዛሬ ግን ለሰጣችሁን ጊዜ በጣም እናመሰግናለን። መልካም